ወዳጃችን በራሪ ኮከቦቹን ይተዋውቋቸው። ሴራሊዮናውያን የአካል ጉዳተኞች ተሰባስበው ያቋቋሙት የእግር ኳስ ቡድን ነው። የሴራሊዮን በራሪ ኮከቦች የአካል ጉዳተኞች የእግር ኳስ ቡድን ወይም በእንግሊዛፍ ዘ ሴራሊዮን ፍላይንግ ስታርስ አምፒውቲ ፉትቦል ቲም፣ በሀገሪቱ የነበረው የእርስ በእርስ ጦርነት ጦስ አካላቸው ላይ ጉዳት ያደረሰባቸው ሴራሊዮናውያኑ፣ ጉዳታቸው ያስከተለባቸው ችግር ሳያንስ መጎዳታቸውን መሰረት አድርጎ ማህበረሰቡ የሚያደርስባቸው የማግለል ድርጊት ትልቅ ፈተና ሆኖባቸው ነበር የኖሩት። እግር ኳስን እንዲህ ካለው ውጥንቅጥ ያ ሆኖ ባያገኙት ደግሞ መጎዳታቸው እጥፍ ድርብ በሆነ ነበር። መሐመድ ላፒያ መገኛውን በሴራሊዮን መዲና ፍሪታውን ውስጥ ያደረገው በራሪ ኮከቦች የአካል ጉዳተኞች የእግር ኳስ ቡድን አባል ነው። በቡድኑ ውስጥ የአጥቂነት ሚና ይዞ የሚጫወተው መሐመድ ገና የአስር ዓመት ታዳጊ ሳለ ነበር የሀገሪቱ እርስ በርስ ጦርነት ትሩፋት ከሆኑት የተቀበሩ ፈንጂዎች አንዱ ላይ በመቆሙ ምክንያት የቀኝ እግሩ ሊያጣ የተገደደው። አካል ጉዳቱን ተከትሎ ህይወቱ ሌላ ገጽታ ይዛ የኖረችበት መሐመድ ታዲያ ዛሬ ላይ ከበራሪዎቹ ኮከቦች አንዱ መሆን መቻሉ መጎዳቱን አይታ ፊቷን አዙራበት የነበረችው ህይወት ዳግም ብሩ ሆና እንድትመለስ እንዳደረገለት ይናገራል። መሐመድ ብቻም አይደል ታዲያ የበራሪ ኮከቦቹ እግር ኳስ ቡድን አባላት በሙሉ አስር ዓመታትን የዘለቀው ጦርነት አካላቸው ላይ ጠባሳውን ትቶ ያለፈባቸው ናቸው። ቢሆንም ግን አካል ጉዳታችን እግር ኳስን ከመጫወት አይገድበንም ብለው ነበር በራሪ ኮከቦች የእግር ኳስ ቡድንን የመሰረቱት። እግር ኳስን በአንድ እግር በምርኩዝ ድጋፍ ሆነን የምንጫወት ቢሆንም በጨዋታችን ላይ ቀልድ ብሎ ነገር የለም፣ ሙሉ ኃይላችንን ተጠቅመን ነው የምንጫወተው፣ ሲልም ነው መሐመድ የሚናገረው በእርግጥም ታዲያ በእግር ኳስ ሜዳዎች ላይ የሚታዩት መላተሞችና እየተጋጩ አጉል ሆኖ መውደቆች በእነ መሐመድ ሜዳ ላይም በደንብ ይታያሉ። ባይታራ ዋሊ የበራሪ ኮከቦቹ አሰልጣኝ ነው። ሰላሳ ተጫዋቾችን አቅፎ የያዘው ቡድኑ ሙሉ ጊዜውን ከሳምንት እስከ ሳምንት በልምምድ እንደሚያሳልፍ የሚያወሳው ባይ የቡድኑ አባላት ሙሉ አካል ያላቸው የእግር ኳስ ተጫዋቾች የሚከውኗቸውን የአካል ብቃት እንቅስቃሴና እግር ኳሳዊ ቴክኒኮች እንዳለ በመከወን ልምምዳቸውን እንደሚሰሩ ይናገራል። እንዲተክተው መታተራቸው ታዲያ ጉዳታቸውና ማህበረሰባቸው ተባብረው የሚያደርሱባቸውን ጫና እንዲረሱ ከማድረግም አልፎ ተሳትፎ በዓለም አቀፍ የውድድር መድረኮች ላይ ሳይቀር እንዲካፈሉ አስችሏቸው እየካሳቸውም ይገኛል። አካል ጉዳተኛ በመሆናችን በጣም የከፋ መገለል ነው የሚደርስብን። እናም የተወሰኑትን ችግሮቻችንን እንኳ መርሻ መንገድ እንፈልጋለን። ለዚህ ደግሞ እግር ኳስ አይነተኛ አማራጭ ሆኖ አግኝተነዋል፣ የሚለው መሀመድ እግር ኳስ በተለይም ደግሞ የአካል ጉዳተኞች እግር ኳስ ጨዋታ ህይወቴን በጣም ለውጦታል፣ ጎዳና ላይ ወድቄ እጆቼን ለመጽዋት ከመዘርጋት ታድጎኛል፣ ለእኔም ሆነ ለቡድን አባላት ትልቅ ብርታትንም ሰጥቶናል ብሏል። ወዳጃችን የሴራሊዮን በራሪ ኮከቦች በእርግጥም እችላለሁ ብለው ከተነሱ ማሳካት የማይቻል ነገር እንደሌለ ማሳያ ናቸውና በስኬት ላይ ስኬት ደራርቦ እንዲያጎናጽፋቸው እየተመኘን በመሰል መልኩ አካል ጉዳተኞች ስፖርታዊ እንቅስቃሴዎችን የሚያዘወትሩባቸው ቡድኖች ተቋቁመው የሚፎካከሩባቸው የውድድር መድረኮች እዚህኛ ጋርም ቢሰናዱ መልካም ነው የሚል መልእክታችንን እነሆን እላለን።